ማርኬ ግን ማን ነው የሚረዳው? ወይ የራሱ ጓደኛ ይረዳው ወይ ያፈቀራት ልጅ አትረዳው፣ ከመካከል ገብቶ እንደ ጅዋጅዌ እየሆነ ነው ህይወቱ። በጣም ነው የሚያሳዝነኝ እውነት። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰብ እንግዲህ ሄኖ ካልረዳው አለ ያልኳችሁ፣ እንዴት ነው ትናንትና ከተሰራው ቪዲዮ፣ በእርግጥ አፎሚያ እና እሱ ነገሩን ተነጋግረው አፎሚያ ለፍቅር እንዳልመጣች ምናምን ተነጋግረውበታል። ግን ባለፈው ሲያስብ የነበረው ማለት ልክ ማርኬ ከአፎሚያ ጋር ፍቅር እንደሚጀምር ሌላ ህይወት እንደጀመረ ነበር። እና ሄኖክ ነው ማርኬ ከኛ በላይ አንተ በደንብ ታውቀዋለህ ጓደኛ ነው። እና እንዴት በአንዴ እንደዚህ ልደመድም ቻልክ? በቀደም ከተሰራው ቪዲዮ አሁን እጅ ልጅ ተያያዛችሁ ምናምን እያልክ ራሱን ትስትል ነበረ። እና ፍቅር እኮ ቀልድ አይደለም። እንደዚህ እንደ ልብስ እያወለቃችሁ የምጥሉት የምትቀያይሩት አይደለም። ሴት በመጣ ቁጥር ቢያንስ ማርክ አሁን ልቡ ተሰብሯል አደለ ልቡ የተሰበረ ሰው ደግሞ ባንዴ ከፍቅር ላይ እንደማይንጠለጠል ማንኛውም ሰው ያውቃል በራሳችንም እንኳን ስናየው ማለት ነው ያ ሰው እንደ ሾ ሆኖ ነው የሚታየንና ስለዚህ እንዴት ነው ባንዴ ፍቅር ይጀምራል ብለህ የምታስበው ሄኖክ እና አፎሚያን ያመጣት ባለፈው እኔ ነግሬያቸዋለው ዛሬም ደግሞ እደግምላቸዋለው አፎሚያን ያመጣት ማርኬ ቤዚን በጣም ያፈቅራታል ማጣት አይፈልግም ስለዚህ አፎሚያን ከኔ ጋር ስታያት ቤዚ ተናዳ ትመጣለች ወደ እኔ፣ ወይ ፍቅሬን ትቀበላለች፣ ችግሩንም ትነግረኛለች ብሎ አስቦ ነው እንጂ ሌላ ነገር ለመጀመር ፈልጎም አይደለም። ይሄ የማይታሰብ ነገር እኮ ነው ማለት በእርግጥ ህይወት ይቀጥላል፣ ግን ቢሆንም እንደዚህ በቶሎ ማርኪ ሌላ ሴት ሊያፈቀር አይችልም። እና እንግዲህ ያው ትናንትና የተገናኙበት ደግሞ አፎሚያ ያው ጓደኛ እንዲጎዳ አልፈልግም፣ ችግሩን ተናገሪ ካልሆነም ከህይወቱ ውጪ ነው ያለቻትና በትክክል እንዴ ቤዛ ከተናገረች ተናገሪ፣ ካልሆነ ደግሞ ከህይወቱ ውልቅ ቤለት። በቃ ህይወቱን ይኖርበት። ልጁ ለአንቺ የእሱ ፍቅር ቫሊው ካልሰጠሽ በቃ ለእናቱ ይኖርበታ እንዴ። ለምን ልቡ ይሰበራል? ባፈቀረ በወደደሽ፣ ወደድኩሽ፣ አፈቀርኩሽ ነው እንጂ ያለሽ እኮ ሌላ ምንም ያለሽ ነገር የለም። እና እኔ ችግር አለ ማልናገረው ችግር አለም፣ የማይነገር ችግር የለም። በእናትሽ ከዚህ ጋር ታላግጭ፣ እግዚአብሔርን። ምንም የማይነገር ችግር የለም እንዴ። ለሌላ ሰው መናገር ካልፈለግሽ እኮ ለማርኬ መናገር ትችያለሽ ችግርሽን፣ አይደል እንዴ? እና ልጁን ጓደኛ ይሁን ብቻ በማለት ሀውልት አድርገሽ ስታስቀምጩ ነው እንዴ ፍላጎት ህይወት አለው እኮ ለወደፊት ህይወቱን መጀመር ይችላል አሁን ልቦ ቢሰበርም ማለት ነው ወይ በጣም ብዙ ቻንስ ሰጥቶሻል በተደጋጋሚ የተሰጠሽን ቻንስ ደግሞ ተጠቀሚበት ይሄ ልጅ እኮ በክብር በስነ ስርዓቱ በጣም ብዙ ወጪ አውጥቶ በጣም ትልቅ ሆቴል ውስጥ ወስዶ የሚደረገውን አድርጎ በስነ ስርዓቱ በአግባቡ ተንበርክኮ ነው የጠየቀሽ ግን አንቺ ፍቅሩን ጠቅጥቀሽ ይደሻል ፍቅሩን ጠቅጥቀሽ ከሄድሽ በኋላ ደግሞ ማርክን ከሴት ጋር ስታየው አንዴ ስጦታ መመለስ አንዴ ቅምጥን አስቀምጥን ምናምን እያልሽ ታወሪያለሽ። ምንም ቅምጥ የሚባል ነገር የለም። ማርክ ያፈቀረሽ በንጹህ ልቡ ነው። ፍቅሩን መቀበል ከቻች ተቀበይ፣ ካልሆነ ደግሞ በቃ ሌላ ታሪክ እያመጣሽ አትበጥብጩ። የምር በጣም ነው የሚያስጠላ። ችግርሽን ተናገሪ። ምንድን ነው ችግርሽ? ከእሱ ጋር የማትሆኝበትን ምክንያት የማትፈልጊም ከሆነ በቃ በግልጽ ተናገሪ እንዴ። አንዳንድ ሴቶች ግን ምንድን ነው አቃለው። እኔ ሴት ነኝ፣ ግን ሴት ልጅ ደግሞ ሀቅ ከሌላት በፍጹም ልደግፋት አልችልም። በሀቋ ነው ልደግፋት የምችለው። እና ቤዛ አሁን በጣም እየተሳሳተች ነው። ባለፈው ይሄ ዘመድ ምናምን ተብዬውን በቃ አዲስ ሰው ነው ያስብልኛል፣ ይጨነቅልኛል ምናምን እያለች ማርኬን ለማስቀናት ሞከረች፣ ግን አልተቻለም። አይሆንም፣ ወይ ጉድ እና ዘመዷ እንደሆነ ተናግሯል ልጁ ማለት ነው። ስለዚህ ለምን ተናገርክ ብላ ራሱ ድብንቅ ስትል ነበር። ይሄን ያክል ዙሪያ ጥምጥም ከመሄድ በቃ በስነስርዓቱ ባለፈው ራሱ ውሸትሽ በጣም ዋሽትሻል። የምሬን ነው። በጣም የዋሸችው ማለት ያመጣሁት ማርክን ለማስተዋወቅ ነበር አለች። ወይኔ ሰው እንደዚህ ዋሻል እንዴ? ለማስተዋወቅ አይደለም የማጣሹ ቤዚ፣ ማርክን ለማስቀናት ነበረ ያመጣሹ። በሰዓቱ እንደ አለሳካ ሲልሽ ነው እንጂ ለማስተዋወቅ ያልሽው ውሸትሽን ነበረ በዛ ሰዓት። ማርኬን ለማስቀናት ነበር ያመጣሽው። እና የዝብሪት ደጃፍ ሳይዘጋ ያድራል ይባላል። እና ማርክ ሴት ሲያመጥ፣ አንቺ ወንድ ስታመጪ፣ ነገሮችን እንደዚህ ከምታቃጥሏቸው አንቺን ፍቅሩን የምትረጂ ከሆነ ተረጂ፣ ካልተረዳሽ ደግሞ ያላ ውልቅ እንዴ። እውነት በጣም ነው የምታናድደው ቤዚ።